ለአንድ ሀገር ባህር ምንድን ነው? የውሃ ክምችት ብቻ ወይስ የብሱን ከዋ የሚለይ ድንበር አይደለም። ባህር ለአንድ ሀገር ሳንባዋ ነው፣ የምትነፍስበት ከዓለም ጋር የምትገናኝበት የባህል የንግድና የእውቀት አየር የምትቀበልበት የምትመሰጥበት መስኮቷ ነው። የአገር ምጣኔ ሀብት የሚዘዋወርበት የደም ስር፣ የአያልነቷ መገለጫ የሆነው የባህር ኃይሏ የሚዋኝበት ሰፊ ሜዳ፣ የህልውናዋ ማረጋገጫ ነው። ይህን ሀቅ እንደ ኢትዮጵያ በረጅም ታሪኳ የተረዳው ዋጋ የከፈለበት ህዝብ በዓለም ላይ ማግኘት ያዳግታል። አክሱም ስልጣኔ ጀምሮ የቀይ ባህር ሞገዶች የኢትዮጵያን ታሪክ ሲያጀቡ ኖረዋል። የአዱሊስ ወደብ የአክሱም ሀያልነት ምስክር ሆኖ ከግሪክ፣ ከሮም፣ ከህንድና ከፋርስ ጋር ያስተሳሰራት የወርቅ ገመድ ነበር። ነገር ግን የታሪክ ንፋስ አቅጣጫውን ሲቀይር የባህር ዳርቻው ቀስ በቀስ ከእጆቿ መንሸራተት ጀመረ። ኢትዮጵያም ወደ ተራሮቿ ተገፍታ ከዓለም የምትገናኝበት መስኮቷ ተዘጋግቶ እንደ ታላቅ ዓሳ ከውሃ እንደወጣች ሁሉ መተንፈስ አቃታት። ከዚያች ቅጽበት ጀምሮ የኢትዮጵያ መሪዎች ትውልድ ለትውልድ ያስተላለፉት አንድ ያልተቋጨ ምዕራፍ፣ አንድ የማያልቅ ናፍቆት ተወለደ። ይህውም የባህር በርን የማስመለስ ሕልም ነው። ይህ ዝግጅት የዚህን መራር ትግል ያልተቋጨ ህልም በአጼ ቴዎድሮስ፣ በአጼ ዮሐንስ፣ በአጼ ሚኒሊክ በኃይለሥላሴና በደርግ ጊዜ የነበረውን ታሪክ ይዳስሳል። አብረውን ይቆዩ። የአፄ ቴዎድሮስ ትግል በድቅልቅ ጨለማ ውስጥ ተስፋ በተሟጠጠበት ሰዓት፣ ከማንም ግምት ውጪ አንድ ብርሃን ፍንጣቂ ኮከብ ይወለዳል። የኢትዮጵያ ዘመነ መሳፍንት እንዲያለ ጨለማ ነበር። አገሩ በየጎጡ በየሹማምንቱ የተበጣጠሰችበት፣ ህግና ስርዓት የሌለበት፣ ወንድም በወንድሙ ላይ ሰይፍ የመዘዘበት የተርምዝ ዘመን በዚህ የተስፋ መቁረጥ ጭጋግ ውስጥ ነበር ደጃዝማች ካሳ ኃይሉ የተባለ አንድ የቋራ አንበሳ አፄ ቴዎድሮስ ተብሎ የኢትዮጵያን ንግስና ዘውድ ጫነ። የቴዎድሮስ ህልም ዙፋን ላይ መቀመጥ ብቻ አልነበረም። ህልማቸው እንደ እሳተ ገሞራ በውስጣቸው የሚንተከተክ የተበታተነችውን ኢትዮጵያን ሰብስቦ አንድ የማድረግ ያረጀውን ስሪቷን አድሶ ከዘመኑ ስልጣኔ ጋር የማስተዋወቅ ታላቅ ራዕይ ነበር። ይህ ታላቅ ራዕይ ግን አንድ ወሳኝ አካል ጎሎበት ነበር። ልክ እንደ ግዙፍ ንስር ክፉ እንደተሰበረበት ሁሉ ኢትዮጵያም ወደ ዓለም የምትበርበት የባህር በር አልባ ነበረች። ቴዎድሮስ ይህንን ሀቅ እንደ ማንኛውም የቀደመ መሪ ጠንቀቀው ተረድተው ነበር። ሀገር መመሪ ስትታጠር ልክ እንደ ትልቅ ማሰሮ ክዳኑ እንደተገጠመበት ሁሉ ከውስጥ ትፍለቀለቃለች እንጂ አታድግም። እድገቷ የሚመጣው ከውጭ ከሚገባው አዲስ አየር፣ አዲስ ዕውቀት፣ አዲስ ንግድ ጋር ነው የቴዎድሮስ የባህር በር ማለት ይህ ነበር፣ የኢትዮጵያ ሳንባ ይህን ሲያስቡ ቴዎድሮስ ወደ ታሪክ ማደር መለስ ብለው መቃኘታቸው አይቀርም። የአክሱም ነገስታት ግርማ ሞገሳቸው ከቀይ ባህር ማዕበል ጋር የተቆራኘ እንደነበር፣ የአዱሊስ ወደብ ከሮምና ከህንድ ጋር ያስተሳሰራቸው የወርቅ ገመድ እንደነበር ልብ ሳይሉት አልቀረም። ባህረ ነጋሽ የሚለው የሹመት ስም ራሱ ባህር የኢትዮጵያ ለዋለ ግዛት አካል እንደነበር ይኸው ምስክር ነው። ነገር ግን በቴዎድሮስ ዘመን ያ የክብር ታሪክ ተረስቶ የቀይ ባህር ዳርቻ በኦቶማን ቱርኮችና በግብጽ ኃይሎች እጅ ወርቆ ነበር። እነዚህ ኃይሎች በምጽዋ እና አካባቢው ሰፍረው የኢትዮጵያን የንግድ እንቅስቃሴ በማነቅ የሀገሪቱን ኢኮኖሚ እንደመሽገር ይመጡት ነበር። ቴድሮስ በጋፋት የአውሮፓውያን ባለሙያዎችን አስከትተው መድፍ ሲያሰሩ ዓላማቸው የውስጡ ሽማምንትን ማስገበር ብቻ አልነበረም። ያ ግዙፍ መድፍ ሴቫስቶፖል ተብሎ ሲሰየም የንጉሥን ራዕይ ከኢትዮጵያ ተራሮች አልፎ በዓለም አቀፍ መድረክ ላይ መሆኑን ያሳያል። የዚህ መድፍ አፈሙዝ ያነጣጠረው በርቁ በቀይ ባህር ዳርቻ ላይ ሰፍረው የኢትዮጵያን ትንፋሽ በያዙት ኃይሎች ላይ ነበር። ይህ እሳተ ጎመራዊ ህልማቸው በተግባር የተገለጠው በ1855 ዓ ም ከጎጃም ሆነው ለእንግሊዝ ንግሥት ቪክቶሪያ በጻፉት ታሪካዊ ደብዳቤ ላይ ነው። ደብዳቤው እንዲህ ይላል፣ ጥንት የአባቶቼ ነገሥታት ባረ ነጋሽ እያሉ ሽሞቻቸውን ይልኩበት የነበረው የቀይ ባህር አካባቢ ትርኮች ይዞብኛል። የአባቶቼን መሬት ልቀቁ ብላቸው እምቢ ብሎኛል። እግዚአብሔር ያይል እነሆ ልታገላቸው ነው የሚል ደብዳቤ ለንግስ ቪክቶሪያ ልከው ነበር። ይህ ደብዳቤ የፖለቲካ መግለጫ ብቻ ሳይሆን የቴዎድሮስ የልብ ትርታ ነው። የባህር በር ጥያቄ ለእርሳቸው የታሪክ የክብርና የማንነት ጉዳይ ነበር። መልእክተኛቸው በቱርኮች ምክንያት ባህር አቋርጦ ወደ አውሮፓ መሄድ አለመቻሉ ሀገር በመሬት መታጠር ምን ያህል እንደሚያንገበግባቸው፣ ሉዓላዊነታቸውን እንደሚገዳደር ያሳየ ትልቅ ክስተት ነበር። የሩሲያው ታላቁ ፒተር ሀገሩን ለማዘመን ወደ ባልቲክ ባህር መስኮት ለመክፈት ከስዊድን ጋር ለዓመታት እንደተዋጋ ሁሉ ቴዎድሮስም የቀይ ባህርን መስኮት በመክፈት ኢትዮጵያን ከዘመኑ ጋር ለማስተዋወቅና ክብሯን ለማስመለስ ቆርጠው ነበር። ከእንግሊዝ ኮንስል ፕላውደን ረዳቱ ካሜሮን ጋር የነበራቸው ግንኙነትም ዋና ዓላማው ይህ ነው። ከእንግሊዝ መንግስት የቴክኒክና የወታደራዊ እርዳታ ባገኝ የቱርክና የግብፅ አገዛዝ ከኢትዮጵያ ጠረፎች ጠራድጌ የጥንቷን ኢትዮጵያ የባህር በር አስመልሳለሁ የሚል ጽኑ ፍላጎትም ነበራቸው። ቴድሮስ አውሮፓውያኑ ክርስቲያኖች እንደመሆናቸው መጠን ከሙስሊም ኃይሎች ጋር በሚያደርጉት ትግል ከጎናቸው እንደሚሰለፉ የዋህ እምነትም አድርገው ነበር። ነገር ግን የታሪክ ምጸት ሆነና ቴድሮስ የኢትዮጵያን አንድነት ለማምጣት ሲታገሉ የገጠማቸው የውስጥ ክህደት፣ የአውሮፓ የፖለቲካ ተንኮል ህልማቸውን አጨለመው። ለእንግሊዟ ንግሥት የላኩት ደብዳቤ ምላሽ ሲያጣ የተሰማቸው ቁጣና ብስጭት ከጊዜ በኋላ ከእንግሊዝ ጋር ላደረጋቸው ግጭትና ለመቅደላዋ አሳዛኝ ፍጻሜ መነሻ ሆነ። በመጨረሻም ያን የባህር በር ለማስመለስ ሲንተከተክ የነበረው እሳተ ጎመራዊ ህልም ግቡን ሳይመታ በመቅደላ አናት ላይ በክብር ሲወልቁ አብሯቸው ተቀበረ። ቴዎድሮስ ዘመናዊነት ኢትዮጵያ መሠረት ብለው ቢያልፉም የባህር በር ጥያቄ ግን ያልተፈታ እንቆቅልሽ፣ ያልተቋጨ ምዕራፍ ሆኖ ለቀጣዩ መሪ ተላለፈ። ቴድሮስ የዘሩት የባህር ናፍቆት ዘር ግን በኢትዮጵያ መሪዎች ልብ ውስጥ መቆጥቆጡና ለትውልድ መተላለፉ አላቋረጠም ነበር። ትግሉ ይቀጥላል። የአጼ ዮሐንስ የወደብ ማስመለስ ትግል የአጼ ቴዎድሮስ እሳተ ጎመራዊ ህልም በመቅደላ አናት ላይ ሲከስም፣ የኢትዮጵያ ሰማይ ደግሞ በጨለማ የተሸፈነ መሰለ። ነገር ግን ታሪክ ተስፋ አይቆርጥም። ከአንዱ አመድ ሌላ ፊኒክስ ይፈጥራል። ከቴድሮስ ፍጻሜ በኋላ የትግራይ አንበሳ ደጃዝማች ካሳ ምርጫ ዮሐንስ ንጉሠ ጽዮን ንጉሠ ነገሥት ዘኢትዮጵያ ተብለው ዙፋን ሲይዙ የወረሱት ጸጥ ያለ ቤተመንግስት አልነበረም። የወረሱት በአራት ማዕዘን በጠላት የተከበበ፣ በውስጥ ሽኩቻ የሚናወጥ፣ ከዓለም ጋር ያለው ግንኙነት የተቋረጠ ታላቅ አገር ነበር። አጼ ዮሐንስ ዘውድ የጫኑት በራሳቸው ላይ ብቻ ሳይሆን በአገሪቱ ችግሮችና ፈተናዎች ላይም ጭምር ነበር። በምዕራብ የሱዳን ዱርቡሾች እንዳንበጣ እየወረሩ ገዳማትን ያቃጥላሉ፣ ህዝቡን ይፈጃሉ። በደቡብና በምስራቅ የግብጽ ኬቪድ እስማኤል አፍሪካን የመዋጥ ሕልሙን ለማሳካት አይኑን በኢትዮጵያ ላይ ጥሏል። ከሁሉም በላይ ግን የሰሜን ግንባር፣ የቀይ ባህር ዳርቻ የአገሪቱን ህልውና ጥያቄ ሆኖ ፊት ለፊታቸው ተደቀነ። የባህር በር ጉዳይ ለዮሐንስ የቅንጦት ሳይሆን የመኖርና ያለመኖር የመተንፈስና የመታፈን ወሳኝ ጥያቄ ነበር። ምክንያቱም ጠላቶቻቸው ሁሉ የሚገቡት ሴራቸውን የሚያደሩት በዚሁ በተዘጋው በር በኩል ነበርና ያፄ ዮሐንስ ተጋሎ እንደ ቴዎድሮስ በስሜት የሚነዳ ሳይሆን፣ በጥልቅ አመኑታዊ እምነትና በበሰለ ዲፕሎማሲ የተቃኘ ነበር። ሰይፉን ከመምዘዛቸው በፊት በራቸውን አንስተው የዲፕሎማሲውን በር አንኳኩ። ዮሐንስም ለእንግሊዝ ንግስት ቪክቶሪያ በተደጋጋሚ ደብዳቤዎችን ላኩ። የደብዳቤዎቹ መልዕክቶች ግልጽና ቀጥተኛ ነበር። የምጽዋ በር የአባቶቼ የነገስታት ኢትዮጵያን ነው። አሁን ያለ ባህር በር ቤተመንግስት አይጸናም። በእርሶ ወዳጅነት እርዳታ የምጽዋን በር እንዲይዝ ያድርጉኝ የሚል ደብዳቤ ልከው ነበር። ይህ ጩኸት ከግብፅ ጋር ከምታቦካው እንግሊዝ ጆሮ ቢደርስም ሆን ተብሎ እንዳልተሰማ ተቆጠረ። ኸዲቭ እስማኤልም በበኩሉ ኢትዮጵያን በቀላሉ እውጣት አለው በሚል እብሪት ዘመናዊ ጦሩን በጉንደትና በጉራ ላከ። ታሪክ ግን ሌላ እውነት ጻፈ። የአፄ ዮሐንስና የጀግናው ራስ አሉላ ጦር በአገር ፍቅር የሰከረ በሃይማኖት ወኔ የጋለ ያንን በዘመናዊ መሳሪያ የታጠቀውን የግብጽ ጦር እንደ ደረቅ ቅጠል ረግፎ ጣለው። ጉንደትና ጉራ የኢትዮጵያን ክንድ ገና እንዳልዛለ ለዓለም ያወጁ የድል አውድማዎች ሆኑ። ድሉ የኢትዮጵያ ቢሆንም፣ የባህር በሩ ግን አሁንም በጠላት እጅ ነበር። በዚያን ጊዜ ነበር ታሪክ ትልቁ ምጻቱን ያሳየው፤ እንግሊዝ በሱዳን በማዲስ ኃይሎች ድርቡሾች የተከበቡትን የግብፅ ወታደሮች ለማስለቀቅ ስትቸገር አይኖቿን ወደ ዮሐንስ አዞረች። እነዚህም ወታደሮች ከሞት አድንልን በምላሹ ምጽዋን ጨምሮ በግብፅ የተያዙትን ግዛቶች እናስረክባለን የሚል ቃል የያዘ የህይወቴ ውል የተሰኘ ስምምነት ቀረበ። ዮሐንስ ቃላቸውን የሚያከብሩ በእምነታቸው የጸኑ ንጉሥ ነበሩና የእንግሊዝን ቃል አምነው ራስ አሉላን ላኩ። ራስ አሉላም የድርቡሾችን እሳት እየሰነጠቀ ቃል የተገባውን ፈጸመ። ኢትዮጵያ የውሉን ድርሻዋን ተወጣች፣ እንግሊዝስ? ያለም ፖለቲካ እንዲህ ነው አያላን ሀገራት ቃላቸውን የሚጠብቁት ጥቅማቸው እስከተጠበቀ ድረስ ብቻ ነው። እንግሊዝ ጉዳዩን ካስፈጸመች በኋላ ለዮሐንስ የገባችው ቃል እንደ ጭስ አበነነችው። ይባስ ብላም በአፍሪካ ቀንድ የራሷን ጥቅም ለማስጠበቅ ስትል በሌላ የአውሮፓ ኃይል ለጣሊያን የምጽዋ በር ከፍታ አስገባች። ይህም ለዮሐንስ ከጀርባቸው የተሰካ የክህደት ጩቤ ነበር። የታመኑባት ክርስቲያን ሀገር እንግሊዝ ለሌላ ወራሪ ያሳልፋ ስጥቻቸው። አጼ ዮሐንስ አሁን በሁለት እሳቶች መካከል ቆሙ። በሰሜን ጣሊያን ምጽዋን ይዛ ወደ ደጋው ክፍል ለመስፋፋት ስትቋመጥ፣ በምዕራቡ ደግሞ የድርቦሽ ኃይሎች መተማን አልፈው ጎንደርን እስከማቃጠል ደረሱ። ንጉሥ የትኛውን ግንባር ያስቀድሙ? ልባቸው ተከፈለ። የአገርን ህልውናና የክርስትናን እምነት ለመጠበቅ ቅድሚያ ለድርቦሾች መስጠት እንዳለባቸው ወሰኑ። ጣሊያንን ባህር ዳር የተቀመጠ እባብ ነው በኋላ መለስበታለሁ ብለው ጦራቸውን ይዘው ወደ መተማ ዘመቱ የመተማ ጦርነት የአጼ ዮሐንስ የመጨረሻው ተጋሎ ነበር ጦርነቱን ሊያሸንፉ በተቃረቡበት ቅጽበት ባንዲት ገዳይ ጥይት ተመተው ወደቁ የባህር በሯን ለማስመለስ ሲታገሉ የኖሩት ንጉሥ ሉዓላዊነቷን ለማስከበር ሲሉ ራሳቸውን መሥዋዕት አደረጉ የአጼ ዮሐንስ ሕይወት የባህር በር የሌላት አገር ምን ያህል ለውጭ ወራሪና ለፖለቲካ ተንኮል የተጋለጠች እንደሆነች የሚያሳይ መራር ትምህርት ነው። ትግላቸው ፍሬ አፍርቶ የባህር በሩን ባያስመልስም ለሀገር አንድነትና ክብር የከፈሉት መስዋዕትነት ግን ለቀጣዩ ትውልድ የአርበኝነትና የጸና ችቦ ለኩሶ አለፈ። ያ ችቦም ከአስር ዓመት በኋላ በአድዋ ተራሮች ላይ ዳግም በደማቁ ይበራል። የአፄ ምኒልክ የወደብ ትግል እና የጥበብ ዲፕሎማሲ የአጼ ዮሐንስ ነፍስ በመተማ አፈር ላይ ስትገበር የኢትዮጵያ ባህር በር ጥያቄ ከነሙሉ ክብደቱና ውስብስብነቱ ወደ ሸዋ አንበሳ ወደ ንጉስ ምኒልክ ጫንቃ ተሸጋገረ። ምኒልክ የወረሱት ዙፋን ብቻ አልነበረም። የወረሱት በታሪክ ክህደት የደማ፣ በባዕዳን ሴራ የተተበተበ እና መፍትሄውን የሚሻ ታላቅ አገራዊ እንቆቅልሽ ነበር። በወቅቱ የአውሮፓ እያላን አፍሪካን ደቂቅ የተቀራመቱ የሚከፋፈሉበት የአፍሪካ ቅርምት ወይም ስክራምብል ፎር አፍሪካ የተሰኘው የታሪክ እብደት ማብቂያው ላይ የደረሰበት ጊዜ ነበር። በዚህ የፖለቲካ ቼዝ ሰሌዳ ላይ ሚኒሊክ ጥቆፋ ራሳቸውን ይዘው ከነጮቹ የዘመን ፖለቲካ ጠቢባን ጋር ለመጫወት ተገደዱ። የአፄ ቴዎድሮስ መንገድ የእሳት ነበር፣ የአጼ ዮሐንስ መንገድ የመስዋዕትነት፣ የአፄ ሚኒሊክ መንገድ ግን የሁለቱ ድብልቅ ነበር፣ የብረት ክንድና የሐራን ጀርመናዊ ቢስማርክ የዘመኑ ታላላቅ ጥያቄዎች የሚፈቱት በንግግርና በድምፅ ብልጫ ሳይሆን በደምና በብረት ነው እንዳለው ሚኒሊክ የብረቱን ሰይፍ ከአንደበቱ ጥበብ ጋር አስተባብረው የተነሱ መሪ ነበሩ። የባህር በር ጉዳይን የተመለከቱት በስሜት ሳይሆን በረጠቀ ስሌት ነበር። የመጀመሪያው ፈተና ከጣሊያን ጋር ነበር። ጣሊያን በእንግሊዝ ድጋፍ ምጽዋ ላይ ከሰፈረች በኋላ ቀስ በቀስ ወደ ደጋው ክፍል እየተጠጋች ነበር። ሚኒሊክ ይህንን መስፋፋት ለማስቆም መጀመሪያ የዲፕሎማሲውን ካርድ መዘዙ። ውጤቱን በታሪክ አሻራው ጥሎ ያለፈው የውጫሌን ውል ነበር። ውሉ በሁለት ቋንቋዎች ተጻፈ፣ በአማርኛና በጣልያኛ። በጣልኛ በአንቀጽ 17 ላይ ዲፕሎማሲያዊ ወጥመድ አጠመዱ። በአማርኛው ቅጂ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ጋር ግንኙነት ማድረግ ሲፈልጉ በጣሊያን መንግሥት በኩል ሊያደርጉ ይችላሉ ሲል፣ በጣለኛ ደግሞ ይችላሉ የሚለው ቃል ግዴታ አለባቸው ተብሎ ተተረጎመ። ይህ የትርጉም ስህተት ሳይሆን የኢትዮጵያ የጣሊያን ቅኝ ግዛት ለማድረግ የታለመ ሆን ተብሎ የተፈጸመ ተንኮል ነበር። ምኒልክ ይህን የሐር ክር የመሰለ ግን ገዳይ ወጥመድ ሲያውቁ እንደ ቀድሞቹ ነገስታት በቁጣ አልተነሳሱም። ይልቁንም ጉዳይን በስልት ያዙት። ለሌሎች የአውሮፓ ሀያላን ደብዳቤ በመጻፍ የጣሊያንን ተንኮል አጋለጡ። ኢትዮጵያ ሉዓላዊነቷን ለማንም አሳልፋ አትሰጥም የሚል ጽኑ መልእክትም አስተላለፉ። ጣሊያን ግን በጉልበቷ ተማምና የጦርነት ነጋሪት ጎሰመች። የቀረው ታሪክ ነው። የአድዋ ታሪክ ባለም ታሪክ ለመጀመሪያ ጊዜ አንድ አፍሪካ ሀገር ያውሮፓ የቀኝ ገዢ ኃይልን ያንበረከከበት የጥቁር ህዝብ የነጻነት የክብር መዝሙር የተዘመረበት ድል ነበር አድዋ። በዛ ድል ማግስት ብዙዎች ጠበቁት። የሚሊሊክ ጦር ወደ ሰሜን ገስክሶ ጣሊያኖችን ከኤርትራ ምድር ጠራርጎ በማውጣት የምጽዋን ያሰብን ወደቦች ነጻ ያውጣል የሚል ነበር። ታዲያ ሚኒሊክ ለምን ወደ ኤርትራ አልዘመቱም? ይህ ጥያቄ የታሪክ ተመራማሪዎች ዛሬም ያከራክራል። አንዳንዶቹ ሰራዊቱ በጦርነቱ ደክሞ ነበር፣ ስንቅም አልቆበት ነበር ይላሉ። ሌሎች ደግሞ ሚኒሊክም ጣሊያንም ሙሉ በሙሉ ቢያጠፏት፣ ሌሎች የአውሮፓ ኃያላን እንግሊዝና ፈረንሳይ በጋራ ሊዘምቱብን ይችላሉ በሚል ስጋት የተጠቀሙት የዲፕሎማሲያዊ ጥበብ ነው ሲሉ ይሞግታሉ። እውነታው የትኛውም ይሁን የሚኒሊክ ውሳኔ በወቅቱ የነበረው የፖለቲካ አውድ በጥልቀት የተረዳ ስልታዊ እርምጃ ነበረው። ዋና ዓላማቸው የኢትዮጵያ ሉዓላዊነትን ማስከበር ነበር። ያንን ደግሞ በዓድዋ ድል አረጋግጠዋል። ወደቡን ለማስመለስ የሚደረግ ተጨማሪ ጦርነት ያንን ታሪካዊ ድል አደጋ ሊጥል እንደሚችልም አስተውለው ይሆናል። የባርበሩን በጦርነት ማስመለስ ባይችሉም ሚኒልክ ሌላ ስትራቴጂ ነበራቸው። ይኸውም የኢትዮጵያ ጅቡቲ ምድር ባቡር ግንባታ ነው። ጣሊያን ምጽዋን ብትቆጣጠርም ፈረንሳይ በያዘችው በጅቡቲ በኩል ወደ ቀይ ባህር የሚወስደው የብረት መንገድ በመዘርጋት የኢትዮጵያን ኢኮኖሚ ከባህር ጋር አቆራኙት ይህ የምድር ባቡር የብረት ሀዲድ ብቻ አልነበረም። ኢትዮጵያ ካለም ጋር የሚያገናኝ የኢኮኖሚን ብርት ነበር። ሚኒሊክ ወደቡን በአካል ባይዞም የወደቡን እንቅስቃሴ የምቆጣጠረው እኔ ነኝ የሚል ግልጽ መልዕክት አስተላለፉ። የጅቡቲ ወደብ ያለኢትዮጵያ ንግድ ትርጉም አልባ እንደሚሆን በማሳየት በኢኮኖሚ ጥገኝነት የባህር በሯን በተዘዋዋሪ መንገድ አስጠበቁ። ይህ ማለት ግን የምጽዋና የአሰብ ጉዳይ ሙሉ በሙሉ ትተውታል ማለት አይደለም። በአንድ ወቅት ለጣልያኑ ንጉሥ ኤምቤርቶ በጻፉት ደብዳቤ ላይ የዘላ በር ነገር የጥንት ዜጋችን የሆነው በእኔ እጅ ቢሆን እወድ ነበር በማለት የውስጥ ፍላጎታቸውን ገልጸዋል። ይህ የሚያሳየው የባርበር ጥያቄ በልባቸው ውስጥ ሁሌም የሚያው እንደነበር ነው። በመጨረሻም የአጼ ሚኒልክ የባርበር ፖሊሲ ከቀደሙት መሪዎች የተለየና በዘመኑ የነበረውን ሁኔታ በጥልቀት ያገናዘበ ነበር። በጦር ሜዳ ያገኙትን ድል በዲፕሎማሲያዊ ጠረጴዛ ላይ እንዳያጡት በመስጋት ወደቡን በአካል ባካል ከመያዝ ይልቅ በኢኮኖሚ ጥገኝነት ሀገራቸውን ከባህር ጋር አቆራኙ። ሉዓላዊነቷን አስከበሩ፣ ድንበሯን አስፋፉ፣ ዘመናዊ አስተዳደር መሰረቱ። የባህር በር ጥያቄ ግን ሙሉ በሙሉ ሳይፈታ እንዳልተቋጨ ስል እንደተቀጣጠለ ችቦ ለቀጣይ ትውልድ ተላለፈ። ምኒሊክ የገነቡት የባቡር መስመር ኢትዮጵያ ለብዙ አስርት ዓመታት ከዓለም ጋር ቢያገናኛትም እጣ ፈንታዋ ግን አሁንም በሌሎች እጅ እንደሆነ አልቀረም። የቀዳማዊ ኃይለሥላሴ የወደብ ትግል የዲፕሎማሲ ድልና የፌዴሬሽኑ ስብራት የታሪክ ፔንዱለም ይወዛወዛል። አንዳንድ ጊዜ ወደ ጦርነት፣ ሌላ ጊዜ ደግሞ ዲፕሎማሲ። የአጼ ሚኒሊክ ዘመን በጥበብና በጉልበት የታጀለ ቢሆንም የባህር በር ጥያቄውን ሙሉ በሙሉ አልፈተውም። ይህን ያልተቋጨ ምዕራፍ የማጠናቀቅ ታሪካዊ ኃላፊነት የወደቀው በመጀመሪያ ሉር ራስ ተፈሪ፣ በኋላም በቀዳማዊ ንጉሠ ነገሥት ኃይለሥላሴ በሚል ስም በኢትዮጵያ ዙፋን ላይ በተቀመጡት መሪ ጫንቃ ላይ ነበር። የንጉሥ ዘመን የጀመረው በዓለም አቀፍ መድረኮች ላይ የብዕርና የአንደበት ትግል በጦርነት ያህል ወሳኝ በሆነበት ወቅት ነበር። ጃንዌይን ጠንቅቀው የተረዱ የዓለምን ፖለቲካ ቋንቋ አጠርተው የሚያውቁ የሃያኛው ክፍለ ዘመን የዲፕሎማሲ ሜዳ ተጫዋች ነበሩ። የባርበር ጥያቄን ከኢትዮጵያ ተራሮች አውጥተው በጄኔቫና በኒውዮርክ በሚገኙት የዓለም ሀያላን አዳራሾች ውስጥ እንዲደመጥም አደረጉ። የመጀመሪያው ትልቅ ፈተና የፋሺስት ጣሊያን ወረራ ነበር። ሙሶሎኒ የአድዋን ሽንፈት ለመበቀልና የሮማን ግዛት በአፍሪካ ለመመስረት በ1935 ኢትዮጵያን ሲወር፣ ጃንዌ በወቅቱ በነበረው የመንግስታቱ ማኅበር ወይም ሊግ ኦፍ ኔሽን ፊት ቀርበው ያደረጉት ታሪካዊ ንግግር ዛሬም ድረስ የህልና ጫዋት ሆኖ ያስተጋባል። ዛሬ በእኛ ላይ ደረሰው ነገ በእናንተ ላይ ይደርሳል ሲሉ የተነበዩት ትንቢት ከጥቂት ዓመታት በኋላ ሁለተኛው የዓለም ጦርነት ሲቀሰቀስ እውን ሆነ። ያ ጦርነት ለአለም መዓት ቢሆንም ለኢትዮጵያ ግን የባርበሯን የምታስመልስበት ታሪካዊ አጋጣሚ ይዞ መጣ። በኢትዮጵያ አርበኞችና በእንግሊዝ ጦር እርዳታ ፋሺስት ጣሊያን ተሸንፎ ከኢትዮጵያ ሲባረር የቀድሞ የጣሊያን ቀኝ ግዛቶች የነበሩት የኤርትራ፣ የሊቢያና የሶማሌ ዕጣ ፈንታ ጥያቄ ውስጥ ወደቀ። ኤርትራ ወዴት ትሁን? ነፃ ሀገር ትሁን ወይስ ወደ እናት አገሯ ኢትዮጵያ ትመለስ? የሚለው ጥያቄ በተባበሩት መንግስታት ድርጅት መድረክ ላይ ቀረበ። የጃንዌ ዲፕሎማሲ ብቃት የተፈተነበት ትልቁ መድረክ ነበር። የአለም ሀያላን የራሳቸው ስሌት ነበራቸው። እንግሊዝ የቀይ ባህርን ስትራቴጂካዊ ጠቀሜታ በመረዳት ኤርትራን ከኢትዮጵያ ለይታ በራሷ ቁጥጥር ስር ለማድረግ ትፈልግ ነበር። የአረብ ሀገራት ደግሞ የኤርትራ ነፃ እንድትሆን የወተውቱ ነበር። ጃንዌ ግን አንድ ወሳኝ ካርድ ነበራቸው፣ ይኸውም አሜሪካ። በወቅቱ አሜሪካ በቀይ ባህር አካባቢ የራሷን ስትራቴጂካዊ ጥቅም ለማስጠበቅ በተለይ በኤርትራ የሚገኘውን የቃኘው ጦር መገናኛ ጣቢያን ለመቆጣጠር ትፈልግ ነበር። ጃንዌ ይህንን የአሜሪካ ፍላጎት ከኢትዮጵያ የባህር በር ጥያቄ ጋር በጥበብ አቆራኙት። የውጭ ጉዳይ ምክትል ሚኒስትራቸው አንደበተ ርቱዕ የነበሩት አቶ ይልማ ደሬሳን ወደ ዋሽንግተን ዲሲ በመላክ ያደረጉት ጥረት ፍሬ አፈራ። አሜሪካ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል መደገፏ በወቅቱ የነበረው የኃይል አሰላለፍ ውስጥ ወሳኝ ሚዛን ደፋ። በመጨረሻም ለዘመናት የታገለችለት የኢትዮጵያ የባህር በር ጥያቄ ለሴፕቴምበር 1 1952 ዓ.ም በተመድ ውሳኔ ቁጥር 390 ኤ መሠረት ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል ምላሽ ያገኘ መሰለ። ያ ቀን ኢትዮጵያ ምጽዋን የአሰብ ወደቦች ባለቤት ሆነች። ለዘመናት የዘለቀው የባህር ናፍቆት የተቋጨ መሰለ። ቀዳማዊ ኃይለሥላሴም ሕልማቸውን በማድረግ ዘመናዊ የኢትዮጵያ ባህር ኃይልን መሠረቱ። አዱሊስ፣ ባህረ ነጋሽ ወልወል የተሰኙ የጦር መርከቦች የኢትዮጵያን ሰንደቅ ዓላማ እያውለበለቡ በቀይ ባህር መጎዶሽ ላይ ሲንሳፈፉ የቴዎድሮስና የዮሐንስ ነፍስ በሰማይ ደስ የተሰኘች መሰለ። ይሁንና የፌዴሬሽኑ አወቃቀር በራሱ ችግር የተሞላ ነበር። በውስጡ ራስ ገዝ የሆነ የኤርትራ መንግስት መኖሩ ለአፄ ኃይለሥላሴ አንድ አገር አንድ ንጉስ ከሚለው ፍልስፍናቸው ጋር የሚጋጭ ነበር። ፌዴሬሽኑ የፈጠረው ውስብስብ የፖለቲካ መዋቅርና በሁለቱ መንግስታት መካከል የተፈጠረው አለመግባባት ከጊዜ በኋላ ወደ ግልጽ ግጭት አደገ። በመጨረሻም በኖቬምበር 14 1962 የኤርትራ ፓርላማ ራሱን በራሱ አፍርሶ ኤርትራ ሙሉ በሙሉ የኢትዮጵያ 14ኛ ክፍለ ሀገር እንድትሆን ወሰነ። የውሳኔ በወቅቱ በብዙዎች ዘንድ እንደ ታላቅ ድል ቢቆጠርም እንደ እውነቱ ከሆነ ግን ለሌላ የረጅም የትግል ዘመን በር የከፈተ ታሪካዊ ስህተት ነበር። የፌዴሬሽኑ መፍረስ ባይል ተቀላቀልን የሚል ስሜት በኤርትራውያን ዘንድ በመፍጠሩ የኤርትራ ነፃነት ግንባር ጀባና በኋላም ህዝባዊ ግንባር ሻቢያ የትጥቅ ትግል እንዲ እንዲጀምሩና እንዲጠናከሩ ትልቅ ምክንያታዊ ሆነ። የዲፕሎማሲያዊ ድል በውስጣዊ የፖለቲካ ውሳኔ ስህተት ምክንያት ለ30 ዓመታት የዘለቀ ስፍር ቁጥር የሌላቸው ህይወቶችን የቀጠፈ ሀብትና ንብረትን የወደመ መራር የርስ በርስ ጦርነትን አስከተለ። የባር በሩ በአካል ቢገኝም ሰላሙ ግን ራቀ። ጃንሆይ በዲፕሎማሲ ያመጡት ድል በፖለቲካ ጥበብ ማስቀጠል ባለመቻላቸው የባህር በር ጥያቄ ዳግም ወደ ደም አፋሳሽ አውድማ ገባ። የፌዴሬሽኑ ስብራት የኢትዮጵያ የባህር በር ታሪክ ሌላ አሳዛኝ ምዕራፍ የከፈተበት ክስተት ሆኖ በታሪክ ማህደር ሰፈረ። የደርግ የወደብ ትግል የብረት መጋረጃና የባህር ማዕበሉ መገፋት በ1974 ዓ.ም የኢትዮጵያ ኢትዮጵያ የዘውድ ስርዓት የሺህ ዘመን መጋረጃ ሲዘጋ በመድረኩ ላይ አዲስ ድምፅ ተሰማ። የንጉሳዊ የሐር ልብስ ሽልክልክታ ሳይሆን ወታደራዊ ጫማ አገር መግዛት ጀመረ። ኢትዮጵያ ተቀዳሚ የሚለው መፈክር ያነገበው በወጣት ወታደራዊ መኮንኖች የተመሰረተው ጊዜያዊ ወታደራዊ አስተዳደር ደርግ የሀገሪቱን ስልጣን በብረት መዳፉ ጨበጠ። ይህ አዲስ ስርዓት ከቀድሞ ንጉሳዊ አገዛዝ በሁሉም ነገር የተለየ ነበር። ርዕዮተ ዓለሙ፣ አስተዳደሩ፣ የዓለም እይታ ሁሉ አዲስ ነበር። ነገር ግን ከአሮጌው ስርዓት የወረሰው አንድ የማይለወጥ ሀገራዊ አጀንዳ ነበረው። ይኸውም የኢትዮጵያ አንድነትና ሉዓላዊነት። ለደርግ የኢትዮጵያ አንድነት ማለት ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምዕራብ እስከ ምስራቅ ያለው መሬት ብቻ ሳይሆን የቀይ ባህር ዳርቻንም ይጨምር ነበር። በሶሻሊስት ርዕዮተ ዓለም የተቃኘው ደርግ የኢትዮጵያ የባህር በር ጥያቄን የተመለከተው በታሪካዊ ናፍቆት ሳይሆን በቀዝቃዛው የስትራቴጂክና የብሔራዊ ደህንነት ስሌት ነበር። ደርግ የወረሰው የኤርትራ የትጥቅ ትግል በዘመኑ እጅግ ተፋፍሞ ነበር ሻቢያ እና ጀባ የገጠሩ የኤርትራ ክፍል እየተቆጣጠሩ የኢትዮጵያ ጦር በከተሞች ብቻ ተወስኖ ነበር ይህ ጦርነት ለደርግ ራስ መታት ብቻ ሳይሆን የአገሪቱ የደም ስር የመበጠስ ያህል ከባድ ስጋት ነበር ምክንያቱም የኤርትራ መገንጠል ማለት ኢትዮጵያ በታሪኳ ለሁለተኛ ጊዜ ወደብ አልባ መሆኗ አይቀሬ ነበርና በዚህ ወቅት ነበር የደርግ መንግስት አንድ ታሪካዊና ስትራቴጂካዊ ውሳኔ የወሰነው ልክ አንድ የቀዶ ጥገና ሐኪም ሙሉ አካሉን ለማዳን ሲል በካንሰር የተጠቃውን አንድ ክፍል ቆርጦ እንደሚያስወግደው ሁሉ ደርግም የኤርትራን መገንጠል እንዳይቀሪ እውነታ መቀበል ቢኖርበት እንኳን አሰብን ከዚህ ዕጣ ፈንታ ለማዳን ወሰነ። ይህን ለማድረግ በ198 ዓ.ም በወጣው አዋጅ ቁጥር 16 መሠረት አሰብን ከኤርትራ አስተዳደር በመለየት የአሰብ ራስ ገዛ አስተዳደር በሚል አዲስ መዋቅር አደራጀው። ይህ እርምጃ በዘፈቀድ የተወሰደ አልነበረም። ምክንያቶቹ ጥልቅ ነበሩ። የታሪክ የባህር ትስስር፣ የአሰብ ህዝብ አብዛኛው አፋር ሲሆን፣ የአፋር ህዝብ ደግሞ ከኤርትራ ደጋማ ነዋሪዎች ይልቅ ከሌላው የኢትዮጵያ ክፍል ጋር ጥብቅ የታሪክና የባህል የቋንቋ ትስስር አለው። ደርግ ይህንን እንደ ዋነኛ መከራከሪያ አቀረበ። ጂኦግራፊያዊ አቀማመጥም፣ አሰብ ከኤርትራዋና ከተሞች ርቃ የምትገኝ፣ ከኢትዮጵያ ጋር በቀጥታ የምትዋሰን በመሆኗ አስተዳደሯን ከኤርትራ መለየት ቀላል ነበር። ኢኮኖሚያዊ ሕልውና፣ የአሰብ ወደብ ለኢትዮጵያ ኢኮኖሚ ጀርባ አጥንት ነበር። የአገሪቱ የውጭ ንግድ ሰባ ፐርሰንት የሚካሄደው በአሰብ በኩል ነበር። ይህንን ወደብ ማጣት የኢትዮጵያ ኢኮኖሚ ማሽመድመድ ደርግ ጠንቅቆ ተረድቶታል። ይህ አሰብ ራስ ገዝ አስተዳደር ምስረታ ደርግ የተጫወተው የመጨረሻ የፖለቲካው ቼዝ ነበር። ኤርትራ ብታሸንፍ እንኳን የባር በሬን አላስነካም የሚል ግልጽ መልእክት ለሻቢያ አስተላለፈም። ይህንንም ለማረጋገጥ በአሰብ ላይ ከፍተኛ ቁጥር ያለ የኢትዮጵያ ሰራዊት አስፍሮ አካባቢውን ወደ ወታደራዊ ምሽግ ለወጠው። በዚህ ምክንያት ሻቢያ በጦርነቱ ዘመን አብዛኛውን የኤርትራ ክፍል ሲቆጣጠር እንኳን አንድም ቀን አሰብን ለመዝለቅ አልደፈረም ወይም አልቻለም ነበር። ነገር ግን የታሪክ ማዕበል አቅጣጫው ሲቀየር የብረት መጋረጃው መናር ጀመረ። የቀዝቃዛው ጦርነት ማብቃትና የሶቪየት ኅብረት መፈራረስ የደርግን ዋና የውጭ ደጋፊ ነጠቀው። በውስጥ ደግሞ የሻቢያና የዋት ጥምር ጦር እየተጠናከረ መጥቶ የደርግን ሰራዊት በየግንባሩ ማሸነፍ ጀመረ። በመጨረሻም በ1991 ዓ.ም የደርግ ሥራ ሲወርቅና ኢህአዴግ ኃይሎች አዲስ አበባን ሲቆጣጠሩ የሻቢያ ሰራዊትም አስመራን እና መላ ኤርትራን ተቆጣጠረ። ያኔ ደርግ ለአመታት ሲሰራበት የነበረው የአሰብ ራስ ገዝ አስተዳደር ጣፋንታ ጥያቄ ውስጥ ወደቀ። በወቅቱ የተመሰረተው የሽግግር መንግስት የኤርትራን የመገንጠል ጥያቄ ሲቀበል የአሰብን ጉዳይ ከኤርትራ ጋር በአንድ ላይ አጠቃለለው። ደርግ በሕግና በወታደር ኃይል ሊያስቀረው የሞከረው የአሰብ ወደብም ያለምንም ተቃውሞ የኤርትራ አካል ሆነ። በዚህም ኢትዮጵያ በታሪኳ ለሁለተኛ ጊዜ ወደብ አልባ ሀገር ሆነች። በዓለም ላይ በህዝብ ብዛት ትልቋ ወደብ አልባ ሀገር ከድንበሯ 60 ኪሎ ሜትር ብቻ ርቆ የሚገኝ ባህር እያየች የረጅም ዘመን ታሪኳና ትግሏ ፍሬ ሳያፈራ ቀረ። በምጸት የተሞላው የታሪክ ሁኔታ ይህ ነው። ደርግ በጭካኔውና በጭቆናው የሚታወቅ ወታደራዊ ስርዓት፣ የኢትዮጵያን የባህር በር እስከ መጨረሻው ደቂቃ ድረስ በጽናት የተከላከለ የመጨረሻው መንግስት ነበር። ነፃ አውጪ የተባሉት ኃይሎች ስልጣን ሲይዙ ግን ያለ ዘመናት የተከፈለው መስዋዕትነት ሁሉ ከንቱ ሆነ። የአገሪቱ የባህር በር ተዘጋ። የደርግ የብረት መጋረጃ ሲወርቅ የኢትዮጵያ የባህር ማዕበልም አብሮት ወደ ኋላ ተገፍቶ አገሪቱ በደረቅ መሬት ላይ ብቿን ትቷት አለፈ። የባህር ናፍቆትም ዳግም በህዝቡ ልብ ውስጥ እንደ አዲስ ቁስል መቀስቀስ ቀጠለ። በመጨረሻም ከቴዎድሮስ እስከ ደርግ የኢትዮጵያ መሪዎች በጦርነት፣ በዲፕሎማሲ፣ በስምምነትና በሴራ የባህር በሯን ለማስመለስ ያላደረጉት ጥረት አልነበረም። ታሪክ እንደሚያሳየው ይህ ጥያቄ የኢኮኖሚና የንግድ ጉዳይ ብቻ ሳይሆን የክብርና የሉዓላዊነት የማንነት ጥያቄም ጭምር ነው። እያንዳንዱ መሪ በዘመኑ በነበረው የዓለም ፖለቲካ ውድና ውስጣዊ ሁኔታ የራሱን ስልት ተጠቅሟል። አንዳንዴ ተሳክቶ ብዙ ጊዜ በባዳን ክህደትና በውስጣዊ ችግሮች ምክንያት ሳይሳካ ቀርቷል። ዛሬም የኢትዮጵያ ባህር በር ጥያቄ ይኸው ነው። ታሪኩ አላለቀም። ምዕራፉ አልተዘጋም። የባህር ናፍቆት በህዝብ ልብ ውስጥ እንደ ትናንት ሁሉ ዛሬም ይንተከተካል። ይህ ታሪክ ወደ ኋላ መለስ ብለን እንድንማር ወደፊትም ስንራመድ ጥበብና ጥንቃቄ እንድናደርግና እንድናስታጉስ የሚያስተምር በገጾቹ መካከል ደምና ላብ፣ ክህደትና ጀግንነት፣ ድልና ሽንፈት የተጻፈበት የማያልቀው የኢትዮጵያ የወደብ ትግል አካል ነው እያልን ይህንን ዝግጅት ለማቅረብ ዋቢ ያደረግነው መጽሐፍ አሰብ የማናት የሚለው በዶክተር ያዕቆብ ኃይለማርያም የተጻፈው መጽሐፍ ነበር። ለጸሐፊው በፕሮግራማችን ስም ምስጋና እያቀረብን ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብረውን ስለነበሩ እናመሰግናለን።